እነሆ መቆያ ባለመንታ መቀነቷ አስማ። በየዘመናቱ ዓለምን የገጠሟት ፈተናዎች እጅግ ከፍ ያለ ሕይወትና የንብረት መሥዋዕትነት አስከፍለዋታል። እስካሁንም ድረስ የዘለቁት ውስብስብ ፈተናዎችና ችግሮችን ዕድሜና ጾታ ሳይለይ ሁሉም ተጋፍጠዋቸዋል፣ ሰለባም ሆነዋል። ሴቶቹም እንደ ወንዶቹ በጸና ጀግንነት፣ በተካከለ ቈራጥነት፣ በተደላደለ ትዕግሥት፣ በሰመረ ብልህነት የፈተና እሾህ ተጋፍጠው ለዓላማቸው ተፈጻሚነት ቀጥ ብለው ቆመዋል። ሥልጣንን ሃይማኖትን፣ ነፃነትን ተከትለው በተከሰቱ ጦርነቶችና ንትርኮች እየተሳተፉ እንደ አስማ አቡበከር ስማቸውን ሕያው ያደረጉ ሴቶች ብዙ ናቸው። አስማ ቤንት አቡበከር የእስልምና እምነት በነቢዩ መሐመድ ሲሰበክ ከመጀመሪያዎቹ ዐሥራ ሰባት ተከታዮቻቸው አንዷ ነበረች። አስተምህሮውን ተከትሎ በጊዜው ከባድና አስቸጋሪ የነበሩትን ጦርነቶች ተካፍላለች ተሰዳለች ፣ ግን መጀመሪያውኑ አምና ከገባችበት አቋሟ ንቅንቅ አላለችም። በኑሮ ፈተና ትወግራለች፣ ግን አልተማረረችም። መላ የጠፋላቸው አሳሳቢ ችግሮች ተጋርጠውባታል፣ ግን አላሸነፏትም። አስማ ብልህ፣ ትዕግሥተኛ፣ ጀግና ነበረች እያለ ዜና ታሪኳ ያትታል። በዛሬው ዝግጅቴ ሀያቱ ሶሐባ ከሚለው መጽሐፍና ከድረ ገጽ ባገኘኋቸው መረጃዎች አስማ ቤንት አቡበከርን አስታውሳችኋለሁ። አስማ ቤንት አቡበከር የተወለደችው እንደ ኤውሮፓያኑ የዘመን ቀመር በ597 ዓ ም ነው አባቷ ከነቢዩ መሐመድ ሞት በኋላ የመጀመሪያው ከሊፋ የነበረው አቡበከር ነው። አቡበከር እስልምናን ቀድሞ የተቀበለ የነቢዩም ልዩ ወዳጅና አማካሪ ነበር። እናቷ ግን እስልምናን አልተቀበለችም ነበር። ስለዚህ ከአቡበከር ጋር ስለ ተፋቱ አስማ ከአባቷ ዘንድ የምታድግ ሆናለች። በዚያን ጊዜ የነቢዩ መሐመድን አስተምህሮ በቀጥታ ለመከታተል እድል አግኝታለች። አስማ እስልምናን ቀድመው ከተቀበሉት የመጀመሪያዎቹ አስራ ሰባት ሰዎች ውስጥ በአስራ አምስተኛ ደረጃ የተመዘገበች ሆናለች። ነቢዩ መሐመድ የአባቷ ወዳጅ ብቻ ሳይሆኑ የታናሽ እህቷ የአይሻ ባለቤት ስለነበሩ ትምህርታቸውን በቅርባቸው ሆና ለመስማትም ለማየትም እድል ነበራት። አስማ ባላት የማስታወስ ችሎታዋ ትምህርቱን በአእምሮዋ ቀርጻ ስለያዘች ከነቢዩ ሞት በኋላ ስለ እስልምና ለሚነገሩትና ለሚጻፉት ማጣቀሻና ተጠያቂ ሆና ኖራለች። አስማን የመቶ ዓመት የዕድሜ ባለጸጋ ሆና ነው ያረፈችው። አስማን ከነቢዩ መሐመድ የመጀመሪያዎቹ ተከታዮቻቸው በሕይወት ለመቆየትም የመጨረሻዋ ስለነበረች የነብዩን መልእክት ለማጠየቅ ትክክለኛዋ ሴት ነበረች። አስማ አቡበከር የእስልምና እምነቱን አስተምሮ ጠንቅቃ ከማወቅ ጋር ረጅም ጸሎትን በማድረግ የምትታወቅ ነበረች። ለሙስሊሞች የምታደርገውን እገዛ፣ ቤቷንም ለማቃነት የምታደርገው ትግል የሃይማኖት ሥርዓቷን ለመፈጸም አላስተጓጎላትም። በጦርነት ጊዜያት ተዋጊዎቹን መርዳቷ፣ በሰላምም ጊዜ የተራቡና የተጠሙትን ለመታደግ የምታደርገው ጥረቷ፣ ቤቷን ለማቃናት ባሏንም ለመርዳት ረፍት የለሽ ትጋት ማድረጓ ወደ ፈጣሪዋ የምትቀርብበትን የጸሎት ጊዜ እንዲሻማ አትፈቅድም። ወደ ፈጣሪዋ ረጅም ጸሎት ማድረግ ልማዷ ነበር። ጸሎቷም ቀልብየዋን ሁሉ ሰብስባ አካሏንም መንፈሷንም ሰጥታ ነበር። አንድ ቀን ባለቤቷ ዙቤር ከውጭ ሲመጣ ስትጸልይ ደረሰ። አላህ ግን ለእኛ ቸር ነው ከነዲድ እሳት አድኖናልና የሚለውን ኃይለ ቃል ደጋግማ ስትጸልይ አያት። ካይኗም እምባዋ ይፈስ ነበር። ዙቤር ቀልብያዋን ሁሉ ለፈጣሪዋ ሰታ ስትጸልይ ሲያት እንዳያሰናክላት ቤቱን ትቶ ወደ ገበያ ሄደ። ብዙ ቆይቶ ሲመጣም አስማ በጸሎት እንደ ተጠመደች ነበረች። አስማ የማስታወስንና የመቀበል ችሎታዋ ከፍተኛ ነበር። አንድ ጊዜ የሰማችውን ስብከት ሰተት አድርጋ መመለስ ልዩ ችሎታዋ ነበረ። አስማ ነቢዩ ያስተማሯቸውን ታንቀጾች አለምንም አወላዘም በትክክል ስለምትናገር ብዙዎቹ ወደርሷ እየሄዱ የሐዲስ ማመሳከሪያ አድርገዋት ኖረዋል። እንደ እድሜ ባለጸጋነቷም በሃይማኖቱ ትምህርት ላይ የምትሰጠው ማስተካከያ እየታመነ ሆኗል። በተለያዩ የጦርነት ቦታዎች ተገኝታ የሚጠበቅባትን በመፈጸም ጀግንነቷን አስመስክራለች። በእስልምና ታሪክ ወሳኝና ከፍተኛ በተባለው የያምሩክ ጦርነት አስማ ተሳትፋለች። ሙስሊሞች በቁጥር በእጅጉ የሚበልጧቸውን የባዛይንቲስን ወታደሮች ከሶርያ ጠራርገው ለማስወጣት የበቁት እንደ አስማ ያሉ የቈረጡ ሴቶች ተሳታፊ በመሆናቸው ጭምር ነው። አስማ የያምሩክን ጦርነት ከሌሎች ተዋጊዎች ጋር ሆና የተመሰገነ ውጊያ አሳይታበታለች። አስማ በትዕግሥትና በትጋት የረበበች መልካም ሚስት ነበረች። ባሏን አስደስታ፣ ቤቷን አሸንፋ፣ ከእምነት አስተምህሮዋ ጋር አጣጥማ ለመኖር የቻለች ብልህ ሴት ነበረች። የአስማ አባት አቡበከር ባለጸጋ ነበር። እንኳን ለራሱ የሙስሊሞችን ጦርነት ለማካሄድ የሚያስፈልገውን ወጪ ለመሸፈን የሚችል ባለጸጋ ነበር። አስማ ለጋብቻ እስከ በቃችበት ጊዜ ድረስም ከዚህ በመለስ ባልተባለ ምቾትና ደስታ የኖረችው በአባቷ ቤት ነው። ከጋብቻዋ በኋላ ግን በአባቷ ቤት ተርፎ የፈሰሰውን እመቤትነት ልታገኘው አልቻለችም። በአባቷ ቤት የሞሉት አገልጋዎች ባጠገቧ የሉም። ትሄድበት የጭነት ከብት አልነበራትም። ምክንያቱም አባቷ አቡበክር የዳራት ለድሃ ሰው ነበር። ባሏ ዙቤር አልአዋም የነቢዩ የአክስት ልጅ ቢሆንም ከአንድያ ፈረሱና ግመሉ በስተቀር ሌላ ሀብት አልነበረው። ስለዚህ ፈረሱን የመንከባከብ እህል የመፍጨት ምግብ የማዘጋጀት ኃላፊነቱ በእርሷ ላይ ወደቀ። ዙቤር በየጊዜው በሚቀሰቀሰው ጦርነት ነቢዩን እየተከተለ ስለሚሄድም የወንዱም የሴቱም ሥራ ያስማ ሆነ። ወደ መዲና ከተሰደዱ በኋላም ነቢዩ በሰጧቸው መሬት ላይ የሚበቅለውን እህልና ሳር ተሸክማ ማጓጓዝ ነበረባት። መሬታቸው ከቤታቸው ከሦስት ኪሎ ሜትር ርቀት በላይ ስለሆነ አስማ በብዙ ድካምና ልፋት ታከተች። በዚያን ጊዜ ስለ ነበረው ኑሮዋም የተናገረችው ተመዝግቧል። ዙበይር ሲያገባኝ መሬትም ሆነ ንብረት አልነበረውም። አገልጋይም ይሁን እነዚህን የመሳሰሉ ሀብቶችም ፈጽሞ አልነበረውም። ያለው ንብረት ውሃ የምናጓጉዝበት ግመልና ፈረስ ብቻ ነበር። የፈረሱንና የግመሉን ምግብ ማዘጋጀት፣ ውሃ ማጠጣት የእኔ ስራ ነበር። ዳቦ መጋገር ብዙም የሚሳካልኝ ስላልነበር ደጋጎች ጎረቤቶቼ ይጋግሩልኝ ነበር። ቀን አልፎ ቀን ሲተካ ድህነታቸው በጌትነት ማጣታቸው በጸጋ ተለወጠ። ተርፎ የፈሰሳቸው ባለ ሀብቶችም ሆኑ፣ ባለብዙ ከብት፣ ባለብዙ ድርሃም፣ ባለብዙ አገልጋይ ሆኑ። አስማ ገንዘብ ከሞላኝ፣ እመቤትነቱ ከመጣልኝ፣ እንዳሻይ ልንቀባረርበት፣ ድሆችን ልትጸየፍበት፣ አጊጬ ልመርበት፣ ሌሎችን ዝቅ አድርጌ ልይበት፣ በልቼ ልጥገብበት፣ ጠጥቼ ልስከርበት አላለችም። ገንዘቧ የተቸገሩበት የሚረዱበት የወደቁ የሚነሱበት፣ ያዘኑ የሚጽናኑበት፣ የተራቡ የሚበሉበት እንዲሆን አደረገችው። በገንዘብ ስስት ሳትወድቅ ለፈለጉት ሁሉ እንዲገለገሉበት የምትፈቅድ ሆነች። አስማ እጇን ቢቆርጧት አመመኝ የማትል ቸርሴት ነበረች። ገንዘቧን በማስቀመጥ ሳይሆን በመስጠት እንደሚበዛ የምታምን ነበረች። ልጇና አገረገዥ የነበረው አብደላ ከእናቴ አስማና ከአክስቴ አይሻ የበለጡ ሩኅሩኅ ሴቶች እስካሁን አላየሁም፣ ሲል መስክሮላታል። አስማ ኑሮዋን መጥና የምትኖር ለጌጥና ለብርቅርቅ ነገሮች ዋጋ የማትሰጥ ነበረች። ሀብትና ንብረት ባላት ጊዜ የሞቀ የደመቀ ልልበስበት አላለችም። በሚያስፈልጋት መጠን ብቻ ትገለገልበታለች። አንድ ጊዜ ልጇ አልመንዚር ዋጋው ውድ የሆነ በልዩ ክር የተጠለፈ ቀሚስ ከኢራቅ ላከላት። ያን ጊዜ የአይነ ስውር ነበረችና በእጇ ዳብሳ ውድነቱን ተረድታ ማማሩንም ገምታ አዘነች። ይሄ ለእኔ አይገባምና መልሰው አለችው። ሰውነት የሚያስገምት እንዳልሆነ ሊያግባባትም ቢሞክርም እምቢ ስላለችው ሌላ ቀሚስ ለመግዛት መግዛት ተገዷል። አስማ ላመነችበት ዓላማ ቆራጥና ቀጥ ብላ የምትቆም ነበረች። ለእስልምና እምነት ያላት የማያወላውል አቋም በገጠማት ፈተና ሁሉ እንዳትወድቅ አድርጓታል። በእጦት ውስጥ ሆና እያለች እንኳን ያልፈቀደችውን ተግባር አልፈጸመችም። ለሰው ቀርቶ ከወላጆቿ ጋር ያላትን ግንኙነት የምትለካው በሃይማኖቷ ሚዛን ነው። ነቢዩ መሐመድ ከመካ ወደ መዲና በሚሰደዱበት ወቅት ባሏም ተከትሎ ሄዶ ነበርና አስማ ብቻዋን ነበረች። የአባቷ አባት አያቷ ብቻዋን ናትና ይቸግራት ይሆናል ብሎ ገንዘብ ይዞላት ወዳለችበት ሄደ። አስማ ገንዘቡን ለመቀበል አልፈለገችም፣ ምክንያቱም የእስልምና እምነትን ስላልተቀበለ ነው። ግን ደግሞ በዚያ ምክንያት አልቀበልም ብላ አያቷ ልታስከፋው አልፈለገችም። ስለዚህ ባሏ ብዙ ገንዘብ ትቶላት እንደሄደ ነግራ፣ የድንጋይ ጠጠር ጨርቅ አልብሳ እንዲነካው አደረገች። አያቷ ዐይነ ስውር ነበር። የነካው ድርሃም መሆኑን አምኖ ገንዘብ ካለሽማ መልካም ነው ብሎ ተመልሷል። አስማን ግን ምንም አልነበራትም። ሌላ ጊዜም እንዲህ ሆነ። አባቷና ነቢዩ መሐመድ ወደ መዲና ከተሰደዱ በኋላ አስማና ባለቤቷ በመካ ለመቆየት አልፈቀዱም። ስለዚህ ረጅሙን መንገድ በግር ጀመሩት። ያን ጊዜ አስማ ነፍሰ ጡር ኖራ መዲና ሲዳረሱ የበኩር ልጇን አብደላህን ወለደች። የልጇን መውለድ የሰማችው እናቷ ቀቲላህ ቤንት አብዱል ዑዛ ልትጠይቃት ወደ እርሷ ሄደች። እናቷ የእስልምና እምነት ተከታይ አልነበረችምና ልትቀበላት አልፈቀደችም። ምንም እንኳን የሚያስፈልጋት ቢሆን እናቷ ይይዛላት የሄደችውን ደረቅ ኮምጣጤና የተጣራ ቅቤ ለመቀበልም አልፈለገችም እና ምን ማድረግ እንዳለባት እንዲህ ነግሯት ወደ ነቢዩ መሐመድ መልእክተኛ ላከች። ነቢዩ መሐመድም እናቷንም ያመጣችውንም መታያም መቀበል እንደሚገባት ነግረዋት የምትቀበል ሆናለች። አስማ ለእምነቷ እጅግ ጠንካራ ናት የሚያስብላትም እንዲህ እንዲህ ያለው ምግባሯ ነው። አስማ አቡበክር በጊዜያዊ አደጋዎች ወይም ጥቃቶች ወይም ፈተናዎች የምትንበረከክ አልነበረችም። በፍርሃትና በድንጋጤ የምትንሸባረክ፣ የቆመችለትን እምነትና ዓላማ የምትከዳም አልነበረችም። ብርቱ የምትባል ሴት ነበረች። ይህንንም ልበ ሙሉነቷንና ጥንቅቅ ያለ ብርታቷን ያሳየችው ነቢዩን ጨምሮ ሙስሊሞች ወደ መዲና ለመሰደድ በተነሱበት ጊዜ ነበር። እስልምናንና የነቢዩን አስተምሮ አጥብቀው ከሚቃወሙት ቁሬሾች ጋር በየጊዜው በተደረገው ጦርነት የሙስሊሞቹ ኃይል ተዳከመ፣ መከራም አበዙባቸው። ቁሬሾቹ ነቢዩ መሐመድን ለመግደል ከፍ ያለ ዝግጅት አደረጉ። ስለዚህ መካን ለቀው ወደ መዲና እንዲሰደዱ ተወሰነ። ጉዞው በከፍተኛ ምስጢርና ጥንቃቄ ተያዘ ነበር። ምክንያቱም ኃይል የሚሰማቸው ቁሬሾች ነብዩ ያሉበትን ቦታ በድብቅም በግልጽም ያፈላልጉ ነበርና ነው። ብዙ ጊዜ በኃይል የበላይነት ያገኘው የሚታዘዘውም የሚሰብቅለትም የሚጠቁመውም ብዙ ነውና፣ የነብዩን ወደ መዲና ጉዞ ከሰላዮች አይን ርቆ የተሳካ ለማድረግ እጅግ ታማኛቸው ከሆነው አቡበከር በስተቀር ለሌላው እየተደበቀ ነበር። ጉዞውንም ከመጀመራቸው በፊት ከመካ ወጣ ብሎ በሚገኘው ዋሻ ተሰወሩ። የነቢዩ አማት የመጀመሪያው ከሊፋ አቡበከር በታማኝነት ለመጠበቅ በሙሉ ፈቃድ አብሯቸው ነው። እንቅስቃሴያቸው ሚስጥር በመሆኑ የሚያስፈልጋቸውን የጉዞ ስንቅ ለማዘጋጀት ሚስጥሩን የምትደብቅ ጽኑና ብርቱ ሴት ማግኘት ነበረባቸው። የሚበላና የሚጠጣ በማቀበል ሰበብ ነቢዩ ያሉበትን ቦታ ተከታታዮቹ እንዳይደርሱበት ዝግጅቱ በታመነ ሰው በኩል በምስጢር መሆኑ የግድ ነው። ለዚያ የሕይወት ጉዳይ ላለበት ምስጢር የተመረጠችውና የታመነባት የዚያን ጊዜ የ27 ዓመት ወጣት የነበረችው አስማ አቡበከር ነበረች። አስማ አቡበከር ወደ መዲና ጉዞ ከመጀመሩ በፊት ነቢዩና አባቷ ለሦስት ቀንና ሌሊት የተደበቁበትን ለመካ ቅርብ የሆነው የታወር ዋሻ የምታውቅ ስንቃቸውንም የምታቀብላቸው እሷ ብቻ ነበረች። በመጨረሻው የጉዞ ስንብት ለስንቅ እንዲሆናቸው የወሰደችላቸውን ምግብና መጠጥ ለአያያዝ እንዲመች ማሰር ነበረባቸው፣ ግን አቡበክር የሚያስርበት ገመድ ተቸገረ። ያን ጊዜ አስማ መቀነቷን ከሁለት ሰንጥቃ ለማሰሪያ እንዲሆን ሰጠች። ድርጊቱን ይመለከቱ የነበሩት ነቢዩ መሐመድም ተደንቀው ባለ ሁለት መቀነቷ ብለው አሞግሰዋታል። ብርቱዋ አስማ ነቢዩንና አባቷን የተሰወሩበት ድረስ ራሷንም ለማንም ሳታጋልጥ ስንቃቸውን እያቀረበች ቦታውን ለቀው እስኪሄዱ ድረስ አገልግላለች። ምንም ቢሆን የተደበቀ ሳይገለጥ አይቀርምና ከአሳዳጆቹ አንደኛው አቡ ጀሃል አስማ አባቷ ያለበትን እንደምታውቅ ሰማ ወይም ጠረጠረ። በቁጣ ተሰርፎ አለችበት ድረስ ሄዶ አባቷ የተደበቀበትን ቦታ እንድትነግረው አፈጠጠባት። አስማ ግን አልደነገጠችለትም። ሳትፈራና ሳትብረከረክ ከሚደርስባት አደጋ በላይ የእምነት ጽናቷን ምርኩዝ አርጋ ከዚህ ሄዷል፣ ግን የሄደበትን አላውቅም አለችው። አቡጀህል ተናደደ። ጥያቄውን እንዳልተቀበለችውና ለቁጣውም እንደማትሰጋ ባሳየችው ፊት ሲረዳ ባለ ኃይሉ የአንገት ጌጧ ተበትኖ እስኪወድቅ ድረስ በጥፊ መታት። ግን ከአስማ አንዳችም ፍንጭ አላገኘም። አስማ እንኳን ጥፊ ከዚያ የባሰ ቢደርስባት የምትበገር እንዳልሆነች ተረዳውና በንዴት እየጦፈ ትቷት ሄደ። አስማ አቡበከር ፈታኝ ጥቃት ለመመከት የሚበቃ ጽናት ነበራት። ይህ የአስማ ጽናትና ብርቱነት ባዛውንትነት ዕድሜዋም ልጇ አብደላ በሞተ ጊዜም ጎልቶ ታይቷል። ከየዚድ ሙአውያህ ሞት በኋላ የአንዱን ክፍል የሙስሊም ግዛት በከሊፋነት የሚመራው የአስማ ልጅ አብደላ ነበር። አብደላ በግብፅ በኢራቅና በከፊል ሶርያ ባሉት ሙስሊሞች ዘንድ ድጋፍ ነበረው። በከሊፋነቱ የይገባኛል ሥልጣን ምክንያት በሙስሊሞቹ ዘንድ የእርስ በርስ ጦርነት ተቀሰቀሰ። ሌሎቹ ሙስሊሞች ኡሙያዎች አብድል መሊክ መርዋንን መርጠው በአልሐጃጅ የሱፍ የሚመራ ተዋጊ ሠራዊት አደራጅተው አብደላን እንወጋለን አሉ። ዋና ከተማዋንም መካን ከበቧት፣ ጦርነቱ የከፈ ሆነ። የአብደላ ሠራዊት ተጎዳ። በየሀገሩ ያሉት ደጋፊዎቹ ስላልደረሱለት ከጠላቶቹ ቁጥር ጋር የሚመጣጠን ኃይል ሊያገኝ አልቻለም። ምርጫው ሞት ወይም እጅ መስጠት ብቻ ነበር። ያን ጊዜ በመካ ትኖር የነበረችውን እናቱን አስማንን አስታወሰ። ስለ መካ መከበብም ሊነግራትና ስለሚወስነውም ውሳኔ እንድታማክረው ከውጊያው ላይ ወደ እርሷ ሄደ። ያን ጊዜ አስማ የዕድሜ የባለጸጋ ሆና መቶ ዓመት ሆኗት ነበር። የአይኗ ብርሃን ከመታወኩ በስተቀር ጤነኛ ነበረች። አስማ ልጇ በዚያ ጦርነት መካከል ወደ እርሷ መምጣቱ ደነቃት። ሐጃጅ የሱፍ ሐራም በሚገኘው ሰራዊት ላይ መዓት በሚያዘንቡበት የመካ ቤቶች በሚንቀጠቀጡበት በዚህ ቀውጢ ሰዓት እዚህ ምን አመጣህ? አለችው። ልጄ አምልጦ መጥቶአልና እንዲድንልኝ ልደብቅህ አላላችው። ምን አመጣህ ነበር ያለችው። ምክርሽን ፈልጌ ነው፣ እናቴ አለ አብደላህ። እየገረማት መልሳ ጠየቀችው፣ የእኔን ምክር ፍለጋ ምንድን ነው ማማክርህ? አብደላህ ነገራት። ተከታዮቹ እንደ ተጎዱበት፣ እንደ ሞቱበት፣ እንደ ቆሰሉበት፣ አንዳንዶቹም ሐጃጅን እየፈሩና እየተደለሉ ጥለውት እንደ ሸሹ ነገራት። አብረውት የቀሩት ጥቂት ቆራጦች ብቻ ቢሆኑም የጠላትን ኃይል ከአንድ ወይም ከሁለት ሰዓት በላይ ሊቋቋሙ እንደማይችሉ ነገራት። ጠላቶቹ ዑመያዎች ለመደራደር መልእክተኛ እንደላኩበት የፈለገውን ሀብት እንደሚሰጡት ቃል መግባታቸውን፣ ግን ጦሩን በትኖ የትብብር ቃል ኪዳን እንዲገባላቸው የጠየቁትንም ነግሮ፣ ታዲያ ምን ይሻለኛል አላት። እንደ ማንኛውም እናት የምትወደው የባህር ልጇ ፊቷ ተቀምጦ ከመሞት ወይም የጠየቁኝን ሰጥቼ ከመሰንበት ቢላት፣ ለልጇ ነፍስ እንደምትሳሳ የጠየቁህን አድርገህ ነፍስ ሂዳንልኝ እንደምትል የሚገመት ነው። አስማ ግን እንደዚያ አላለችም። ቃሏን ከረር አድርጋ መለሰችለት። አብደላ፣ ይህ ያንተ ጉዳይ ነው። ማንነትህን ጠንቅቀህ ታውቃለህ። ትክክለኛና ለእውነት የቆምክ ሰው ነኝ ካልክ በባንዲራ ስር ተፋለም። ይህን ትተህ ምቾትህንና ገንዘብ ከመረጥክ አሳዛኝ ሰው ትሆናለህ። ራስህንም ሰውህንም ታጠፋለህ አለችው። አብደላ የእናቱ ንግግር ከልቡ ዘልቆ ቢገባም ግን ያንን ሐሳብ ለምን እንዳቀረበ ሊያስረዳት ሞከረ። ግን እናቴ፣ እንደዚያ ካደረጉሁ እኮ ዛሬውኑ ሟች ነኝ፣ ምንም ጥርጥር የለውም አላት። አስማ አጥብቃና አስጠንቅቃ ነገረችው፣ ለሐጃ ጅጄን ሰጥተህ የኡመያ መጫወቻ ከምትሆን የጀግንነት ሞት ብትሞት ይሻልሃል። ተከታዮችህ የሞቱበትን ምክንያት አትርሳ። ጠላቶች እንዲጫወቱበት አንገትህንም አትስጣቸው። የሰይፍ ሞት ከሚያዋርድ የጅራፍ ግርፊያ ይሻላል እያለች አስተንክራ ነገረችው። እናቴ፣ ስለ ሞቴ አልፈራም ስጋ ዬን በጣጥቁ ፍታል ብዬ ነው እንጂ አላት። ከሞት በኋላ በሥጋህ ላይ ምንስ ቢያደርጉ ምን ቸገረህ? የታረደ ፍየል ቆዳውን ቢገፉት የት ይሰማቸዋል? አለችው አስማ። እንደ ማንኛውም እናት ልጇ እንዲሞት የምትፈልግ ሆና አይደለም። በጠላቶቹ እጅ ወድቆ መገደሉ ሳያንሰፈስፋት ሳያባባትም ቀርቶ አይደለም። ለተራበና ለደህየ ሁሉ የምታዝነው አስማ የገዛ ልጇ ወደ ሞት መግባቱ ልቧን ሳይሰብረውም ቀርቶ አይደለም። ግን ስለ እምነቷ ስለ ዓላማዋ ስትል ማንኛውንም መሥዋዕትነት ለመክፈል እየተዘጋጀች ስለ ሆነች ነው። ይህንንም ለመረዳት ራሱ አብደላ እናቴ ብሞታ አታዝኝምን? ብሎ በጠየቃት ጊዜ በሰጠችው መልስ አረጋግጠዋለች። ልጄ በመሞትህማ እጅግ አዝናለሁ፣ ግን የበለጠ የማዝነው አሟሟትህ በስህተት መንገድ ሲሆን ነው አለችው። ምክሩና ክርክሩ አበቃ ነው። አብደላህ የእናቱ ምክር ከራሱ ጸጉር እስከ እግር ጥፍሩ ድረስ ዘልቆ ገባ። የጦር ትጥቁና ጠበቀ እናቱንም አመሰገና። ምንኛ የተባረክሽ እናት ነሽ! በዚህ የጦር ሰዓት የመጣሁት የአንቺን ምክር ለመስማት ነበር። ለሀብት ፍቅር እንደማልሰለፍ አላህ ያውቅልኛል። አንቺን ደስ የሚያሰኝሽ ተጋድሎ ለመጋደል ተዘጋጅቻለሁ። በጸሎት ሻትርሽኝ አላትም። አስማ በልጇ ጀግንነትና ቆራጥነት ደስ አላት። ግን ከፊቷ የቆመው ልጇ የሞትን ጥሪ እንደሚቀበል ዳግመኛም ልታገኘው እንደማትችል ሲገባት በሐዘን ጦር ተወጋች። የሸመገለ ሰውነቷ ተናወጸባት። ልጄ፣ ሁለተኛ አንገናኝምና ናልቀፍህ፣ ልዳስህ፣ ላሽትህ አለችው። እፊቷ ተንበረከከ። በእናትነት ስሜት ዳሰሰችው፣ አቀፈችው፣ ዳበሰችው። ስትዳብሰው የጦር ልብስ መልበሱን አወቀችና የጦር ልብሱን አውልቆ እንዲዋጋ መከረችው። ለሰማዕትነት የሚሰለፍ ሰው መከላከያ አያስፈልገውም አለችው። ባይሆን ሱሪ ልበስ፣ ሱሪ ብትሞትም ገላህን አያጋልጥም ብላ መከረችው። አብደላ እንዳለችው አደረገ። እናቱን ተሰናብቶ ወደ ፍልሚያው ተወረወረ። አስማም ለሁለተኛ ለማታገኘው ልጇ ሰማዕትነቱ የተባረከ እንዲሆን ጸለየች። ለእስልምና እምነቱ ለመርሁ እንዲሞት ለገፋፋችው ልጇ ጽናትን ተመኘችለት። የመቶ ዓመት ባለ ዕድሜዋ አስማ እናትነትን ከእምነቷ ጋር እምነቷን ከእናትነት ጋር አስተባብራ የያዘች ነበረች። አብደላ እየገደለ ተጋደለ፣ እየተዋጋ ሞተ። ፀሐይ ማዘቅዘቅ ስትጀምር ካፈናው ጦር ገብቶ እየጣለ ወደቀ፣ እየገደለ ተሰዋ። መርዶው ላስማ ደረሳት። የጠላቶቹ ጦር አዛዥ ሐጂጅ የሱፍ አብደላህን የፈራውም ይጠላውም ስለነበረ ጭካኔው በረታ። የአብደላህን አስከሬን ከወደቀበት አንስቶ ደጋፊዎቹ ሁሉ እንዲያውት ብሎ ሰቀለው። ለሦስት ቀናትም አስከሬኑ እንዳይወርድ አዘዘ። በሦስተኛው ቀን አስማ ልጇ ወደ ተሰቀለበት ቦታ ሄደች። ዐይነ ስውር እንደ መሆኗ አብደላህ ከተሰቀለበት አካባቢ ነበር የደረሰችው። ልጄ ከፈረሱ ላይ የሚወርድበት ጊዜ ገና ነውን ብላ እየጠየቀች ነበር። ያን ጊዜ ሐጃጅ ዮሱፍ ወደ እርሷ ቀረበ። ልጅሽን እንዴት እንደ ቀጣሁት አይታይሽም እያለ ዘበተባት። በጥጋብ የሰከሩ ጉልበተኞች የዕለት ሥልጣናቸውን ብቻ ስለሚያዩ የሚሰበሩበት ቀን ይመጣል ብለው ለማሰብ አእምሯቸው ስለሚደነዝዝ ለግፍና ለነውር ምግባር የቀረቡ ይሆናሉ። ሐጃጅም ልጅሽን እንዴት እንደ ቀጣሁት አይታይሽምን እያለ አሾፈባት። ብርታትና ጥንካሬ፣ አይበገሬነትና ጽናት ያልተለያት አስማም መለሰችለት። የዚህችን ሴት ልጅ ከዚህ ዓለም አስወግድኸዋል፣ ግን የዚች ሴት ልጅ አንተን ለዘላለም ያጠፋሃል አለችው። ሹም ነው ባለ ጊዜ ነው፣ ይፈልጣል፣ ይቆርጣል፣ ጦር ጨብጧል፣ ሰይፍ ታጥቋል፣ ጥሩር ለብሷል፣ ፈረስ ጭኗል፣ ሠራዊት አስከትሏል ብላ አልፈራችውም። አስማ እንኳንስ በመቃብር አፋፍ በቆመችበት ዕድሜዋ ላይ ሆና ቀድሞም በወጣትነቱ ለመሥዋዕትነት የተዘጋጀች ነበረች። ስለዚህ ለዝንተ ዓለም ትጠፋለህ አለችው። በዚህም አላበቃችም። የአላህ መልእክተኛ ከባኑ ታኬፍ ጎሳ የሆነ ውሸታም ክፉና አረመኔ የሆነ ሰው ይወጣል ሲሉ ሰምቼ ነበር። ያንን ሰው ዛሬ አየሁት አለችው። ክፋቱንና አረመኔነቱን ፊት ለፊት ነገረችው። የአስማ አጥንት ሰርስሮ የሚገባ ዘለፋን ከሰማ በኋላ ሐጃጅ የሱፍ ምንም አላላትም። አንገቱን ቀልሶ ካጠገቧ ሄደ። ከቀናት በኋላ በዋናው አዝማች አብዱልመሊክ ማርዋን ትእዛዝ የአብደላ አስከሬን ከተሰቀለበት ወርዶ እንዲቀበር ታዘዘ። አስማ ያንን ስትሰማ አስከሬኑን ወደ እሷ አስወስዳ እንዲታጠብና ሥርዓተ ጸሎት እንዲፈጽመለት አድርጋለች። ቀብሩም በመካ ተፈጽሟል። የመቶ ዓመት ባለ እድሜዋ አስማ ልጇ አብደላ ከሞተ በኋላ እድሜ አላገኘችም። ከጥቂት ቀናት በኋላ አረፈችና በመካ ተቀበረች። አስማ አቡበክር ማለት እንዲህ ያለች ጥንክር ሴት ነበረች። አብራችሁን ስለቆያችሁ እናመሰግናለን።